ካፍር እሱ መንፈስ የሚባለው የእኛ መንፈሳችን አይሞትም። እሱ መንፈሳችን ነፍስ ይባላል። አዎ እውነት ነው። ሱረት ዙመር ምዕራፍ 39 ላይ አላህ ነፍስን በሞት ጊዜ ይወስዳታል ያለ ሞት ብቻ፣ ነፍስ ደግሞ በእንቅልፍ ጊዜ ይወስዳታል አለ። በእንቅልፍ ጊዜ ሆነ ያለ ዓይን የምታየው መታየው ያለ ጆሮ የምትሰማው ያለ አፍ የምትናገረው ያለ እግር የምትሄደው ነገር ምን ይባላል? መንፈስ ወይም ነፍስ ነገር ይባላል። ኤክሰርሳይስ ነው የምታደርገው። ስትሞት ደግሞ አካል ወደ አፈር ወይ ወደ መቃብር ሲገባ መንፈስ ደግሞ ወደ አላህ ይመለሳል ማለት ነው። ነፍስ የሚለው አንዳንዴ ወደዛ ይመጣል። ነፍስ ሁሉ ሞትን ቀማሽ ናት ሲል ደግሞ አካላችንን ታሳቢ ነዋቢ አድርጎ ነው። ነፍስ ማለት አንተ ራስህ ነህ። ራሱ ማለት ነፍስ ለሚሉ ነፍስያ ማለት ሂምሰልፍ ማለት ነው። ማይሰልፍ ማለት ነው። ለምሳሌ ማይሰልፍ ስል ምን ማለት ነው? በአማርኛ ራሴ ማለት ነው አይደለ? በአረብኛ ምን ይባላል? ነፍስ በአረብኛ ማለት ነው ስትል ሂምሰልፍ ማለት ነው። ነፍሲከ ማለት ደግሞ ራስክ ማለት ነው። ዩርሰልፍ ማለት ነው። ነፍሲያ ደግሞ ራሷ ራስክ፣ ራስሽ ምናም እያልክ ስታወራ ነፍሲ ስትል ደግሞ ነፍሲ ስትል ደግሞ ማለት ነው። ራሲ ማለት ነው። ከብሳ ደሚሩን ነፍስያ ይባላል። ሪፍሌክቲቭ ፕሮናውን ነው። ድርብ ተውላጠ ስም ማታቀም ማይሰልፍ ስትል ማይሰልፍ ኦውን ማይ ኦውን ስለዚህ ራስ ነፍስ ማለት ራስ ነ ግን ያ ራስ ደግሞ ከሁለት ነገር ነው የተዋቀረው ከምንና ከምን አካልና መንፈስ አካልን ዲኮምፖዝ ሲያደርግ መንፈስ ደግሞ ወደ አለ ይመለሳል ማለት ነው ስለ ሩህ ይጠይቀዋል። ሩሁ ከጌታዬ ነገር ነው ከእውቀትም ጥቂት እንጂ አልተሰጣችሁም ምንና በላችሁ ይላል። ስለዚህ ስራ ምዕራፍ አስራ ሰባት ቁጥር 85 ላይ ከዚህ ከዚህ አንጻር ነው የምናየው የተፈጠረ ነገር ነው ፍጡር ነው ሁለቱም ማለት ነው። እና ኢሳ ፍጡር ነው። በእኛ በእኛ አስተምሮት ማለት ነው ሱረቱን በሱረቱ አለ ኢምራን ምዕራፍ 3 ቁጥር 47 ላይ እንደዛ ነው ያለጋ። ብቻ እሺ ቀጥል፣ ግን አውት ኦፍ ቶፒክ ነው። ከፈቀድግልኝ ነው ችግር የለውም። በቃ ትፈቅድልኛለህ ችግር የለውም። ቀጥል። እሺ ቅድም ላይ ከሆነ አንድ ሙስሊም ጋር እየወረው ስለነበር ነው እና ያንን ነገር ሜቢ እዚህ ውስጥ ያሉት ሰዎች ቢረዱት ማለት ነው። ክርስቶስ ሲጠመቅ የእግዚአብሔር አብ የመወደው ልጅ ይሄ ነው የሚለውን ስሙት ብሏቸዋል ይላል እና ሱራ አርባ ሦስት ላይ ነው መሰለኝ፣ ሱራ አርባ ሦስት ሰማንያ አንድ አካባቢ ቀጥታ ቃል በቃል አላልኩትም፣ ሚስኮት እንዳታረጉኝ እና አሏ አላ ልጅ ቢኖረ ኖሮ እኔ ተገዥ ነኝ በላቸው፣ ይላል አመሰግና። እና እዛ ላይ ሀሳቡ አሁን ለምሳሌ በመጽሐፍ ቅዱስ ላይ ኢየሱስ ክርስቶስ የእግዚአብሔር ልጅ ከተባለ እና ቁርአን ላይ ደግሞ ቁጥሩን ቀስ አይቼ ነገር አለው 43 81 በሚለው ነው ያዘው ና እዛ ላይ የአልረህማን ልጅ ቢኖረው እኔ ከተገዢዎቹ አንዱ ነኝ በላቸው። የሚለው ጽሁፍ የአላህ መውረድ ካለበት እኛ ብናመልከው ኃጢያት ይሆንብናል ክርስቲያኖችዛርለ የምናገረው ነገር አረብኛ ላይ ኢን የሚለው ነገር ላ በሚል ይመጣል። ለምሳሌ ማለት ነው ልጅ የለውም በሚል ነው የሚመጣው። ለማዕርፉ ሸርጥ ይባላል ማለት ነው። ለምሳሌ በሱረቱ አራፍ ምዕራፍ ሰባት ቁጥር 143 ላይ ሙሳ ለቆጠሯችን በመጣ ጊዜ አለው አላህ ወጌታ ወይ አሳየኝ ወደ አንተ እመለከታለሁ አለው። አላህም በፍጹም አታየኝም አለው ወደ ተራራ ተመልከት፣ በስፍራው ቢረጋ በእርግጥ ታየኛለህ አለው። ገብቶሃል? ቢረጋ ታየኛለህ አለው። ዛት ሚስት ምን ማለት ነው? ቢረጋ ታይኛ ለ ለ ይን የሚለው ማለት ዛትሚንስ ቢረጋ ታይኝ አለ አለው። መርግጥ ታይኝ አለ አለው። ለተራራውን በተገለጸ ጊዜ ጉትኮታ አደረገው ሙሳም ጩኸ አላየው። ቢረጋ ማለት አይረጋም አታይኝም ማለት ነው እና ልጅ የለውም አይመለክም ነው ማለት ነው ትርጉሙ ልጅ ቢኖረው ብሎ የሚያስቀምጠው አርፎ ለ ሸጥፍ ልጅ እንደሌለው ለመናገር የተጠቀመበትን የመጀመሪያ በሱረቱ ዙኽሩፍ ምዕራፍ አርባ ሦስት ቁጥር ሰማንያ አንድ ላይ ነው ያለው። ልጅ ቢኖረው ብለዋል። ኢን አየህ ወይም ለው የምትለው ነገር አርፉ ሸርጥ ይባላል ማለት ነው፣ በኢስላም ያንን ነገር ምን ይባላል መሰለ ሃይፐርቦሊክ ስቴትመንት ታውቃለህ? ሃይፐርቦሊክ ስቴትመንት ግነታ ያነጋገር ማለት ነው። ያ ነገር እንደሌለው በጣም አስረግጦ ለመናገር ማለት ተራራው ቢረጋ ታይኛለህ ማለት ተራራው አይረጋም አንተም አታይኝም ማለት ነው ትርጉሙ። ልጅ ቢኖረው ገዛዋለሁ ማለት ልጅም የለውም ተገዥም መሆን አይቻልም ነው። በቃ እንደዛ ለመዝጋት ሲፈልግ ማለት ነው። ቁርአን ይሄ መጀመሪያው ነው። ሁለተኛ፣ ሌላው ደግሞ ምንድነው መነሻ ቀጥያ ላይ ደግሞ እንትን የምትለው ነገር አለ። የተገዢዎች መጀመሪያ ነኝ ሲል እዚህ ጋር ኢን የምትል ነገር አለ። ኢን ካነ የሚለው ኢን የምትለዋ ነገር ማ በሚል ይመጣል በቁርአን ውስጥ ሱረቱ ያሲን ምዕራፍ 36 አይ ቁጥሩን ጠፋኝ። ኡስታዝ አቡሉ ወሃሪ አለ ይረዳኛል። እዛ ላይ ምንድነው የሚለው ራሱ ለከ ምንድነው አፍራሽ ቃል ሆኖ ይመጣል። ኔጌቲቭ ፓርቲክል ሆኖ ይመጣል። የሚረዳኝ ሰው አለ። ታስተውሳለህ ውስታዛ ቡሉ ባህሪ አን የምትለዋ ነገር ማ ማ ልክ ኢንካነ የሚለው ማካነ በሚል የመጣበት ያለዛ ቁርአን ለከፍተ ነው ይሰማል። ማካነ በሚል ይመጣል። ቁጥር ያለው አፍራሽ ኢንካን የሚለው አፍራሽ ሆኖ ስሮት ያሲን አንድ ኤግዛምፕል ይሰጣሉ። ቁጥር ስንት ላይ ነው? ምዕራፍ 36 ኢንካን ራሕማኒ ማለት። ከሩቅ ሆኜ ነበር እየሰማሁኝ ነበር፣ ሀሳቡ ብቻ ስለገባኝ ነው። ኢን ግን ይመጣል ብዙ ቦታ፣ አንድ ቦታ ብቻ 3፣ 4፣ 5 ቦታ ይመጣል። ለምሳሌ ኢን ብሎ ኢላ ከመጣ እኮላ ማ ማለት ነው። ይህን ማለት ቢመዕና ማ ማለት ነው ይላሉ። እሱ ልጆችም ሲያስቀምጡ ማለት ነው። ድምፅ ይሰማል። አፍን ቆይ ላውጣልህ፣ አንድ ደቂቃ ወይም ሀያ ሰከንድ። እና እንደዛ ነው። አፍራሽም መሆን ይችላል። ኢንካነ የሚለው ማካነ በሚል ይመጣል

ኡስታዝ ለአውጣውን ዲዲ ቁጥሩ ንገረኝ። አይ አገኘ ነው እኮ ኢንካነት የሚላል። ኢንካነት አየህ፣ ኢንካነ የሚለው ቃል እዚህ ጋር አፍራሽ ቃል ነው ነው። ማካነት እንድብተብሎ ነው የመጣው። ይህን የምትለው ነገር ማ በምትል መጥቷል። ስለዚህ ልጅ ቢኖራው ሳይሆን ልጅ የለውም በሚልም ይመጣል። ነው ትርጉም ላይ ግልጽ ነው። አዎ፣ ግን ቢኖራው የሚል ሐሳብ አለ መሰለኝ። ከዛ አንጻር ለማየት ብዬ ነው። አዎ ቢኖራው ሳይሆን በቃ የለውም ነው ምንድነው እንትን ሃይፐርቦሊክ የሚባል ነገር አለ። ሃይፐርቦሊክ ስቴትመንት ማለት ግነታዊ ያነጋገር ነው። ነገሩ በጣም አጥብቆ ለመያዝ ስለፈለገ ነው። አንደኛ ነገር አላ ልጅ የለውም ነው። ራሱ ማካነ ምንድነው ኢንካነ የሚለው ማካነ በሚል ይመጣና ልጅ የለውም። ስለዚህ እኛ የተገዥዎች መጀመሪያ ነኝ በል ነው። የተገዥዎች መጀመሪያ ማለት የሙስሊሞች መጀመሪያ ከሚለው ጋር በዛም ይቀመጣል። ራሱ የሙስሊሞች መጀመሪያ ነኝ

ሊታሰብ እንኳን አይችልም። ሊታሰብ ነው የሚለው በጣም ነው የሚያደርቀው፣ እና ቢኖረው ሚል ወይም አለው ሚል ነገር የለም። በመሰ እንዲ ሚል ሐሳብ ቁርአን ላይ አታገኝም። በጣም እንደውም የቋንቋ አጠቃቀም ነው የሚያቅሰው፣ በጣም በማራቅ የተጠቀመጠ ነገር ቢኖር ይሄ ነው አንደኛው። ከጥሉ ኡስታዝ አየለም፣ እንደዛ ነው እንደዛ ነው። በጣም የገረመኝ እሱ ነው ራሱ። ኢንካነ ሚለው ማካነ በሚል ይመጣል ብለው ሱረቱ ያሲን ሀያ ዘጠኝ ላይ ያለውን ጥቅስ ጠቅሶ በጣም እንትን ነው ሴንስ ያደርጋል። እና የሚጠጋው ወደ አላህ ነው። ራሱ ይዳፋቱ ማለት ነው አይደለ? ወደ አላህ ይጠጋል። ለእርሱ ተገዢዎች ለእርሱ የተገዢዎች መጀመሪያ ነኝ የሚለው ለእርሱ የሚለው እርሱ የሚለው የሚጠጋው አራህማ የሚለውን ነገር ተክቶ የመጣ ነው። ስለዚህ የተገዢዎች መጀመሪያ ነኝ ማለት የሙስሊሞች መጀመሪያ ነኝ ከሚለው ጋር ተመሳሳይ ነገር አለው ብለው የፈሰሩ ያስቀምጠዋሉ ሙፈሲሮቻችን። ከዛ አንጻር ነው እና አሪፍ ጥቅስ ነው የጠቀስከው አዶልፍ። እሺ፣ ኡስታዝ ያመሰግናለሁ። ምንም ችግር የለውም። እስቲ ይህ ነገር ሌላ ጊዜ መጥ ሲሆን ይጠይቃል እ እሺ ችግር የለውም። እሺ፣ ሰላም፣ ያመሰግናለሁ።